አመሰግናለሁ ኢትዮጵያ እንግዲህ አንዱ የምትታወቀው የአፍሪካ መዲና ብቻ ሳይሆን የአፍሪካ ተቋማት ዋና መስራች ና ግንባር ቀደም ተዋናይ ሆና ተጠናክራ የተሳተፈች ያለች ሀገር ነች። የአፍሪካ ህብረት ጨምሮ እንደ ኮሜሳ ኢጋድ ያሉ ሀገሮችንም መስራች አባል ነች። እንደ መስራች አባላችንም በኮሜሳም በንቁ ተሳትፎ ስናደርግ የቆየ ነገር ነን። በዛሬው ዕለት በ24ኛው የመሪዎች ጉባኤ በዲጂታላይዜሽን ለቀጠናዊ የሴንሰስ ሰለት ማዋል ና ይህንም ለዘላቂ እና አሳታፊ እድገት መጠቀም የሚል መርህ ላይ ነው ውይይት ሲካሄድ የሰነበተው። በዚህ ውይይታችንም በክቡር ጠቅላይ ሚኒስትራችን የተመራ ከፍተኛ ልዑካን ቡድን የተሟላ ተሳትፎ አድርገዋል። ክቡር ጠቅላይ ሚኒስትራችንም ባረጉት ንግግር በኢትዮጵያ የዲጂታል መሰረተ ልማትን በማልማት ረገድ ከፍተኛ ውጤት ያመጣች ሀገር ነች፣ እንዲሁም የዲጂታል ክህሎትን በማሳደግ ከፍተኛ ስራ የተሰራበትና በዚህም ትልቅ ውጤት የመጣበት ሀገር ነው። በአጠቃላይ ባለፉት ሰባት ዓመታት የኢኮኖሚ ሪፎርም ስራችንን ዋነኛ ማዕከል የነበረው የእድገት ምንጫችንን ማስፋት ነው። እንዲሁም የግሉን ዘርፍ ተዋናይ በከፍተኛ ደረጃ ማሳደግ ነው። በተለይ የኢኮኖሚ እድገትን የሚያሳልጡ አስቻይ ሁኔታዎችን መፍጠር ዋነኛ የሪፎርማችን ተልእኮ ነው የነበረው። በዚህ ረገድ አንዱና ትልቅ ትኩረት ሰጥቶት ሲሰራ የነበረው የዲጂታላይዜሽን ልማታችን ነው። ራሱን የቻለ ሰፊ ስትራቴጂ ያለው ነው። በዚህም ለምሳሌ የፋይናንሻል ሰርቪስ ተጠቃሚነትን በማሳደግ ረገድ የፋይናንሽል ሴክተር ዲጂታላይዜሽን በከፍተኛ ደረጃ ነው በኢትዮጵያ ያደገው። አጠቃላይ የቴሌኮም ኢንፍራስትራክቸራችን በተለይ በኢትዮ ቴሌኮም በኩል እና እንዲሁም በተጨማሪም በቅርቡ ወደ ኢኮኖሚያችን በገባው የሳፋሪኮም በኩል በጣም ሰፊ የቴሌኮም መሰረተ ልማት ነው በኢትዮጵያ የተዘረጋው። በዓለም የደረሰበትን የቴሌኮም የአገልግሎት ደረጃ በኢትዮጵያ ውስጥ በከፍተኛ ደረጃ የተስፋፋ ነው የሚገኘው። የፋይፍጂ ቴክኖሎጂ በጣም ተስፋፍተዋል። የፎርጂ ቴክኖሎጂ በአብዛኛው ከተሞቻችን በስፋት የተዳረሰበት ሁኔታ ነው ያለው የፋይበር ኦፕቲክስ ልማታችንም በጣም በስፋት የተሰራበት ያለበት ሁኔታ ነው ያለው። እንዲሁም የአይቲ ዘርፍን ለማልማት የሚያስችል ኢንዱስትሪ ፓርክም ያላት ከፍተኛ የዴታ ሰንተር በኢትዮጵያ ውስጥ ተቋቁሞ የተሰራ ያለበት ሁኔታ ነው ያለው። የመንግስት አገልግሎታችንም ዲጂታላይዝ በማድረግ ረገድ በጣም ሰፊ ስራ ነው የተሰራ ያለው። ስለዚህ የዲጂታል ዘርፉ ለኢትዮጵያ ኢኮኖሚ እድገት ትልቅ አስተዋጽኦ እያበረከተ ነው። ይህንንም ቀጠናውን በማስተሳሰር ረገድ ትልቅ ሚና የሚጫወት ነው ማለት ነው። ኢትዮጵያ በዚህ በጅቡቲ በኩልም ከኬንያ ጋም ከሱዳን ጋም በሶማሊላንድ በኩል በሶማሊያ የዲጂታል ኢንፍራስትራክቸር ግንኙነቶች በስፋት አሉን። ስለዚህ እነዚህ ስራዎች የማጠናክ ስራ በስፋት ተጠናክሮ የሚቀጥል ነው የሚሆነው። ስለዚህ ኢትዮጵያ የጉባኤ ዋነኛ አጀንዳ በሆነ ጉዳይ ግንባር ቀደም የልማት ውጤት ያደርገች ስለሆነ ልምዳችንን ያካፈልንበት ነው ማለት ይቻላል ማለት ነው። በዛሬ እለት ጎን ለጎን እንግዲህ የአፍሪካ ነፃ ቀጠና ንግድ የማስጀመሪያ ስነስርዓትም ዛሬ ነው የተካሄደው። ይህም ትልቅ ውጤት ነው። ኢትዮጵያ እንደ ሪፎርማችን አንዱ አካል የነበረ ነው። በደብሊው ቲ ኦ ላይም አሁን የተደራደር ነው ያለነው በስፋት ስለዚህ የአፍሪካን የንግድ መጠን ለማሳደግ ኢትዮጵያ አየር መንገድ ለምሳሌ በጣም ግንባር ቀደም ተዋናይ ነው። አፍሪካን በማገናኘት በጣም ሰፊ ስራ ነው የተሰራ ያለው። ኢትዮጵያ አጠቃላይ የአፍሪካን የቀጠና ትስስር በማሳደግ ረገድ፣ ሪጂናል ኢኮኖሚክ ኢንቴግሬሽን በማምጣት ረገድ ግንባር ቀደም ተዋናይ ነች። በመሰረተ ልማት ከብዙ አገሮች በላይ በስፋት ኢንቨስት አድርጋለች። ባቡር መሰረተ ልማት፣ የመንገድ መሰረተ ልማት፣ የኤነርጂ መሰረተ ልማታችንም የቀጠናዊ ኢንቴግሬሽን ስራን በስፋት እየተሰራበት ያለ ነው። ኢትዮጵያ ዋነኛ የኤነርጂ አቅርቦት ነው እየሆነች ያለችው። በቅርቡም የሕዳሴ ግድባችን ማለቁ ለዚህ አቅማችን የበለጠ ነው የሚያሳድገው። ዲጂታሊዜሽን ጨምሮ ኢትዮጵያ ለቀጠናዊ ትስስር በጣም ከፍተኛ ትርጉም ያለው ስራ የተሰራበት ነው። የንግዱን ትስስር ለማሳለጥ ደግሞ በዛሬ እለት የተጀመረው የነጻ ንግድ ቀጠናው ይሄም፣ ኢትዮጵያ በዚህ ረገድ ራሷን ማብቃቷ ለቀጣይ እድገታችንም ለአፍሪካም ጭምር ትልቅ ተምሳሌት የሚሆን ውጤት የሚመጣበት ሁኔታ ነው ያለው ማለት ነው። ስለዚህ በተለይ እድገታችንን ለማጠናከር ከንግድ ትስስር በተጨማሪ የሰዎች ዝውውር ላይም በስፋት ዛሬ ውይይት ሲካሄድበት የነበረ ነው። በዚህ ረገድም አገራችን የቪዛ ሰርቪስን ኦንላይን እና ዲጂታላይዝ በማድረግ ረገድ ጥሩ ውጤት የመጣበት ነው። ይሄ ደግሞ ተጠናክሮ የሚቀጥል ነው የሚሆነው። አመሰግናለሁ።